በቤተ ያለ መሪ ራስነት መነሻ ምንጩ ካባት ነው። ይህ ራስነት የተዋቀረበት ስልጣኑ ለስነስርዓትና ለስነምግባር መሰረት እንዲሆን ነው። ስነስርዓትና ስነምግባር ተግባሪነት ኃላፊነት ተጠያቂነትን ሲያሰለጥኑ፣ እነርሱም ለእውነት ለጽድቅ፣ ለፍትህ የተመቸን ከባቢ ይፈጥራሉ። ነገር ግን የራስነት እዝን የስልጣን መዋቅርን ጠላት አይፈልገውም። አንድም ወንዱ በራስነት የሚመራውን የትዳር የቤተሰብ የማህበረሰብን መዋቅር ጠላት ይጠለዋል። ምክንያቱም የሰው ልጅ በአባቱ ስርዓት ሲጓዝ ጠባዩም ሲሰምርለት አባቱንም ሲያስደስት ማየት ይረብሸዋልና። ስለዚህም በራስነት የሚመራን የእዝ መዋቅር በእርሱም መሰረትነት የሚታነጽ ስነ ስር ባርን ያፈርሳል። ስነ ስርዓትና ስነ ምግባር በሌሉበት ደግሞ የታዘዙትን መፈጸም በኃላፊነትን መስራት ለስራውም ተጠያቂነት መውሰድ አይኖርም። ይህ ሲሆን እውነት ከማህበረሰቡ ጽድቅም ከትውልዱ ይጠፋል። ኃጢአትና ይህ ፊታዊነትም ይሰለጥናል። ስለዚህም ከጠላት የተሻረከው ሰው በራስነት ስልጣን ላይ ቤተሰብ በሚገነባበት መዋቅር ላይ ያመፃል። መጨረሻውስ የምናየው ይሆናል። ከዛ በፊት ግን ይህ ዮጌ የገላ ሳሙና ይባላል። እኔም ማዘጋጀው ሳሙና ነው። ለምግብነት ከሚውሉ እኛ ከምንመገባቸው፣ አንተም ከምትመገባቸው፣ ልጆች ከሚመገቡት ዘይት የሚዘጋጅ ነው። በባህሪው ሳሙና ሲዘጋጅ ከፋትና ከቤዝ ወይም ደግሞ ከአሲድ እና ከአልካሊን የሚዘጋጅ ነው። ስለዚህ አሲዱ ዘይት ነው ወይም ቅባት ነው የተለመደው በሞራ የሚዘጋጀው ነው። ድሮ ድሮ የምናውቀው ማለት ነው። አሁን ግን ሞራ እየጠፋ በመጣ ቁጥር ከሌሎች ነገሮች የሚዘጋጅ ይሆናል። ከተለያዩ የምርት ዝቃጮች የሚዘጋጅ ይሆናል። እኔ ግን እኛ ለምግብነት የምንጠቀማቸውን፣ አንተም ለምግብነት፣ ልጆችም ለምግብነት የሚጠቀሙትን ጤናማ የሆነውን ዘይት ወደ ሳሙና ቀይሬ አምጥቼልሃለሁ። እዚህ ሳሙና ላይ ምንም አይነት ለቀለም፣ ለሽታ፣ ለማድረቂያ፣ እድሜው ለማራዘሚያ ወይም ደግሞ አረፋ እንዲያወጣና እንዲያሳምረው ለማድረግ የሚረዱ ምንም አይነት ምንም አይነት ሰው ሰራሽ ኬሚካሎችን አልተጠቀምኩም። ስለዚህም ይህን ሳሙና ገዝተህ በምትታጠብበት ጊዜ እኔና ቤተሰብ ልጆቼ ወይም ሌሎች በዙሪያ ያሉ ጓደኞቼ እንዳተረፍ ነው። ቆዳህን ሞይስቹራይዝ አድርጎ አለስልሶ ሳይነጣ ሳይገረጣ ሳይቆራረጥ ለረጅም ጊዜ ጤንነቱን ተፈጥሯዊ ጤንነቱን ውበቱ እንደጠበቀ እንዲቆይ ያደረገዋል። ፀጉርህንም እንደዚሁ ያፋፈዋል። በ175 ግራም በትልቅ ሳይዝ በትልቅ መጠን በ175 ግራም አዘጋጅተነዋል። ረጅም ጊዜ ያገለግላል። ከጤናማው ጥቅሙ ጋር ተያይዞ በሶስት መቶ ብር ይሸጣል። ፍላጎቱ ካለ ራቴን መደገፍ የምትፈልግ ከሆነ የምሰራውንም ስራ የምትደግፍ ከሆነ መልእክትህን አስቀምጥልኝ የምታገኝበትን መንገድ እናመቻቻለን አሁን ወደ ቪዲዮ ጀግናው እንደምን አለ በስልጣን መዋቅር ላይ የሚነሳው አመፅ ዋና አላማው አባታዊው ስርዓትን ማፍረስ በዚያም ያለ አባትነት ስልጣኑ ላይ ማመፅ ነው ይህም አባትነትን በቤት ያለውን ወላጅ አባት እንዲሁም በሰማይ ያለውን ፈጣሪ ይወክላል በአባትነት ስልጣን ላይ ትውልድን ማሳመፅ ደግሞ ስልጣኑን ከሚወዳቸውና እነርሱን እንዲኖሩ ከሚሞትላቸው አባት ነጥቆ ለባርነት ለሚነዳቸው፣ ለሚገድላቸውና ለማይራራላቸው ምድራዊ አምባገነን ለመስጠት ነው። ነገር ግን ይህን አመፅ ለትውልዱ በተለይም ለሴቷ መብት እኩልነትና ነፃነት ተብሎ ሲመጣ ፍጻሜ ያገኛል። ስለዚህም አስቀድሞ ሴቷ ወይም ሚስቱ ሲቀጥል ደግሞ ልጆቹ በቤታቸው ያለ መሪ ራስ የሆነላቸውን አባወራ በመብት እኩልነትና ነፃነት ሰበብ እንዲያምፁበት ይደረጋል ይሁን እንጂ አመፀኝነቱ ከጀግንነት ፈትነቱም ትዳር ማፍረሱ ከጀብደኝነት እየተቆጠረ በትውልዱ ዘንድ ተከታይ እንዲኖረው በማህበረሰቡ ዘንድ ተቀባይነትም እንዲያገኝ ይደረጋል። ይህንን አሁን አሁን በተለይ ያየነው ነው። ጀግና ጀግኒት እየተባሉ በሚዲያ ላይ የሚቀርቡትን ለልጆቻችን፣ ለወንድሞቻችን፣ ለእህቶቻችን አርያ ይሆናሉ ተብሎ የሚቀርቡት ሰዎች ብዙውን ጊዜ በፈትነት ፈትነትን እንደ ጀብድ ዲቃላ መጎተትንም እንደ ጀግንነት የሚቆጥሩ ናቸው። ይህንን እያስተዋልን ነው። ሴቷን በመብት እኩልነትና ነፃነት ሰበብ በባሏ ላይ ማሳመፅ በአጉል መንፈሳዊነትና ዘመናዊነት ሰበብ እየተፈጸመ ቤታችንንም እያፈረሰ ማህበረሰባችንንም እየበተነ ይገኛል። አባወራው በሚመራው የቤተሰብ መዋቅር ላይ የሚደረግ አመፅ በአባትነት ላይ የሚደረግ አመፅ ሲሆን ፍጻሜውም ትውልዱን አባት አልባ በማድረግ የሰማይ አባቱንም የሚያስክድ ይሆናል። ምድራዊው የሚታየው የሚዳሰሰው የሚጠብቀው አባት እና አባትነቱ በተንቋሸሸበት አባታችን ሆይ ብሎ የሰማዩ መጥራት ዘበት ይሆናል። የሰማይ አባትም በተናቀበት ምድራዊው አባት ምን ፍቅር ቢሆን አይከበርም። ምድራዊው አባትና ስልጣኑም መዋቅሩም በፈረሱበት ቤተሰብ መበተኑ እርግጥ ይሆናል። ቤተሰቡ በተበተነበት በአንድ ተዋደውና ተዋህደው ኃይለኛ የነበሩት ለጠላት የተጋለጡ ደካሞች ይሆናሉ። የአንድነት ኃይላቸውን ያጡት ደካሞቹም አምባገነኖችን መቃወም መቋቋም የማይችሉ ፈሪዎች ይሆናሉ። ምን ተምረው ማስትሬትና ዶክትሬት ቢይዙ ሊቅና ሊቃውንት ቢባሉ ከፈረሰው አባታዊ መዋቅር የተገኙት ደካማና ፈሪ የሆኑቱ እነርሱ ካገኙ በልተው ካጡ ተደፍተው አዳሪ ሆዳደሮች፣ ባሮች መሆናቸው እርግጥ ይሆናል። ወንድም አለም መሪ ራስነት ሲናቅ አባትነት ይናቃል። ለጊዜው ስልጣንን የስልጣን መዋቅርን በመብትና እኩልነት ነፃነት ሰበብ የሚንቁት እነርሱ አባትና አባትነት ላይ የሚያምፁት ናቸው። ማንም የእግዚአብሔር አባታችንን ሃልዎት ሕልውና መኖሩን አምኖ ለቃሉ ተገዝቶ የሚኖር እርሱ ደግሞ ትዳርህን ልትመሰረትበት ቤትህን ልትመራበት ቤተሰብህን ልታስተዳድርበት በተሰጠ ስልጣን ላይ አያምፅም አያሳምፅምም። አባቱን አባትንና አባትነትን የሚንቅ ትውልድ ነፃነት የለውም። አንባገነን መንግስትን ቢያስወግድም እንኳ መረን ለሆነበት ወይም ለሚሆንበት ለራሱ ተፈጥሮ ባርነቱ አይቀርም። ስለሆነም ወንድም፣ አለም መሪ ራስነትህ መሪ ራስነትህ ጽድቅ ልትሰራበት ከአባት ዘንድ እንደተሰጠህ አስተውለህ፣ አንተ ራስህ አክብረህ አስከብረው፣ ጠብቀህ አስጠብቀው። አንተ መሪ ራስነትህን በናክበት ሚስትህም ሆነች ልጆችህ ሌላውም ቤተሰብህ አባል ሊያከብሩ አይችልም። መሪ ራስክን አንተ ራስህ በናክበት ሁኔታ ደግሞ ቤትህን በቅጡ ልትመራ አትችልም። ስነ ስርዓትን ልታስተምራቸው አትችልም። ስነ ምግባርን ልታስተምራቸው አትችልም። እንዲሁም ደግሞ ከአባት የተቀበልከውን ህግና ትእዛዙንም ልታስተላልፍ አትችልም። መሪ ራስነትህ መጨቆኛ መበደያ ተደርጎ አልተሰጠህም። አንተም አትበድልበትም። ትበድልበታለህም ቢሉም እነሱ ውሸታሞች ናቸው። ስለዚህ መሪ ራስነትክህ መሪ ራስነትህ ለጽድቅ ለተሰራበት እንደተሰጠ አውቀህ ጠብቀህ አስጠብቀው። ዛሬ ዛሬ የምናየው ነገር ነው። ኃላፊነቱን መወጣት የማይችል ወንድ እየበዛ ሰነፍና ደካማ ፈሪም የሆነ ሰበበኛ የሆነ ወንድ እየበዛ አሰስነቱን በመንፈሳዊነት ስም እያጸደቀ እሱ ከሴቷ ዘንድ ለሚፈልገው ተቀባይነት ይሁንታና ውዳሴ ሲል ራስነቱን አሽቀንጥሮ ይጥሏል። በእኩልነት ይመካል። ራስነቱ ያዋረደው ወይም እሷን ያዋረዳት መስሎት ከአባቱ የበለጠ አዋቂ ነኝ ብሎ ገና ለገና ፊደል ቆጠረና ማስትሬት እና ዶክትሬት ጫንና ራስነቱን ከሰጠው አባቱ የበለጠ አዋቂ ነኝ ብሎ በእብሪት ተሞልቶ መሪነቱን አሽቀንጥሮ ይጥላል። እኩልነቱን አጽድቆ ይከተላል። ከዚህም የተነሳ ትውልድ መረን ወጥቷል። አሁን የምናየው ነገር ነው። አይደለም ማህበረሰባችን፣ ሀገራችን መረን እየበዛባት መጥቷል። መሪ እያጣን ተቸግረናል። ከዓለሙ አይደለም ከመንፈሳዊ ቦታ እንኳን ሁነኛ ለበጎቹ፣ ለተከታዮቹ የሚጨነቅ እረኛ እያጣን መጥተናል። ይህም ያሳየን ይህም ያሳየን ትዳርን፣ ቤተሰብን፣ ማህበረሰብን በተሰጠው የመሪ ራስነት ስልጣን በስነ ስርዓትና በስነ ምግባር የሚመራ አባት እየጠፋ እንደመጣ ነው። አንድም በዚህ በስነ ስርዓትና በስነ ምግባር ሊመራ ያለው አባትና የአባትነት ስልጣኑ ላይ የሚያመጽ ማህበረሰብ እየተበረታታ እየመጣ ስለሆነ ነው። በጣም በሚያሳዝኑ ሁኔታ ታዲያ ይህ የአባት ስልጣኑ የአባትነት ስልጣን መዋቅሩ በተለይ በአጽንኦት ሊነገር ልንማርበት የሚገባው ቦታም ጭምር ይኸው የጠላት ወፍ ዘራሽ እንክርዳዱ ተበትኖ አመፀኝነት እየሰለጠነ አመፀኝነት ትውልዱ በእኩልነትና በነፃነት ስም እየተማረ ትዳራችን፣ ማህበረሰብ፣ ህብረተሰብ፣ ሀገር መገንቢያ ጡባችን እየፈረሰ ነው። የምናክመውኛው ነን እኔና አንተ እንዴት? መጀመሪያ መሪ ራስነታችንን አምነን መቀበል አውቀን መከተል በሱም ላይ መሰልጠን ከዛ ሲቀጥል በሱ ልንገዛበት ያለንን ሚስታችንን፣ ልጆቻችንን፣ ማህበረሰባችንን በእውነት በጽድቅ በፍትህ በስነ ስርዓትና በስነ ምግባር ማሳደግ ማስከተል፣ ማስተማር። መሪ ራስነት መሪ ራስነት በተናቀበት አባትነትም ይናቃል። መሪ ራስነት በተናቀበት አባት ይናቃል። መሪ ራስነት በተናቀበት የሰማዩ አባታችንም ይናቃል። የሰማዩ አባታችን በተናቀበት ባልተከበረበት፣ ደግሞ ከዛ ከሱ በታች ያለው የትኛውንም ጽድቅም ፍትህም እፈጽምበታለሁ የምትለው የትኛውም ስልጣን የትኛውም መዋቅር ከንቱ ይሆናል፣ ይፈርሳል። ትውልድ መረን ይወጣል፣ መረን ይሆናል። አሁን እየሆነብን ያለው ያ ነው።